በትምህርት ለትውልድ መርሃ ግብር በመዲናችን አዲስ አበባ እንዲሁም ደግሞ በአገር አቀፍ ደረጃ የተለያዩ ከተሞች ላይ የስራ ሲተገበር ቆይቷል። በተለይም ደግሞ የመንግስት ትምህርት ቤቶችን ለተማሪዎች ምቹ የማድረግ ስራ ሲሰራ ቆይቷል። ዛሬ ላይ እኛ የተገኘነው ደግሞ በዚህ የትምህርት ለትውልድ መርሃ ግብር አመርቂ ውጤት ያስመዘገበና ማሳያ የሚሆነው የደጃዝማች ወንድይራድ ትምህርት ቤት ነው። ትምህርት ቤቱ ምን ይመስል ነበር የሚለው በቀድሞ ተማሪዎቹ የምንጎበኝ ይሆናል። አብራችን ቆዩ። አመሰግናለሁ። እንደው በተለይ የደጃዝማች ወንድይራድ የቀድሞ ተማሪዎች ናቸው። የዘመናት ነው፣ የሰባዎቹ፣ የሰማኒያዎቹ የዘጠናዎቹ አሉ። እና እንደው የትምህርት ቤቱ መልክ ምን ይመስል ነበር ያኔ በእናንተ ጊዜ? ከእርሶ እንጀምር እስኪ። ቅጥር ግቢው በጣም ትልቅ ነው ግን ጫካ ነበር። በብዛት ጫካ ነው ያለው። አሁን ከቅርብ ጊዜ ወዲህ ነው ትምህርት ቤቱ እየተስፋፋ ያለው። እንደዚህ አይነት ነገር እየተሰራ ያለው ከቅርብ ጊዜ ወዲህ ነው። በፊት ግን በጣም ትልቅ ነው ግቢው ጫካ ነበር የነበረው። በጣም ይገርም አለ አሁን ይዙን የተማርኩት መልሼ ትምህርት ቤቱን እዚህ በወላጅ ኮሚዩኒቲን እያገለገልኩ ነው ያለሁት። የአሁኑና የበፊቱ በጣም ለውጥ አለ። አሁን ይሄ የግል ትምህርት ቤትም የለም፣ እንደዚህ አይነት የተሰራ ትምህርት ቤትም የለም። መማሪያው ክፍል ብትል፣ ትምህርት አሰጣጡ ብትል፣ ሁሉ ነገር እየተለየ ነው። አሁን በየቤትኛው በዚህ ባለ በኢትዮጵያ ውስጥ ባለው ስታንዳርድ ይህን ትምህርት ቤት የሚያክል ቦታ የለም ብቷል። ብዙ ሚኒስትሮች ይመጣሉ፣ ብዙ አምባሳደሮች ይመጣሉ። እዚህ ቀን በቀን ጉብኝት ነው ያሉት። ትምህርት ቤቱ በጣም ለውጥ አለው፣ በጣም ደስ የሚል ነው። ተማሪዎቹም ከቤት ሲወጡ ወደ ትምህርት ቤት ለመሄድ ነው ፍላጎታቸው። ቤትም ራጅ እናስቀርበው ይሻሉ ምገባም እዚህ ነው ያለው። ሁሉ ነገር ማይትራይል እዚህ ነው የሚሰጣቸው። የትምህርት ሂደቱም በጥሩ ሁኔታ እየተካሄደ ያለው በጣም አሪፍ ነው። አሁን ያለበት ደረጃ ደስ ይላል። ድሮ በአብዛኛው ክላሶቹ የጭቃ ቤቶች ናቸው። በፊት እንደ ተማሪ፣ አሁን እንደ መምህር ደግሞ ትምህርት ቤታችን በጣም ለውጥ አለው። በየጊዜው ነው ለውጦቹ። አንደኛ ይሄ በጣም ለተማሪ በጣም ሳቢ ማራኪ ነው። ፍሬሽ ተማሪዎች በኬጂ ደረጃ ሲመጡ እንደ መናፈሻ እንደሚሄዱ፣ ጨዋታ ቦታ እንደሚሄዱ ሆነው ነው የሚመጡት እንጂ ሪል ትምህርት ቤት የሚለውን ነገር ይዘው አይመጡም። ምክንያቱም እዚህ መጫወቻችሁ ብዙዎቹ የተሟሉ ናቸው። እንደገና ያው ኬጂ ላይ በአብዛኛውን በጨዋታ መልክ ስለሚሰጥ ብዙ ነገሮቹ ማች አርገዋል። ስለዚህ በጣም ለልጆቹ ከመቅረት ይልቅ እንዲመጡ መነሳሳትን ይፈጥራል። አሁን ያለው ለውጥ እኔ ከተማርኩበት ዘመን ነው መለው መቼ ዘመን ነው እንጂ መቼ ትንሽ ጊዜ አልለውም። ምክንያቱም ያለው ለውጥ ማንም ሰው አይቶ በቃ መፍረድ ይችላል። ልጆቹ ከኬጂ ጀምሮ ነው የሚማሩት። እኛ ከኬጂ ጀምሮ እዚህ ግቢ አልተማርንም። ነው ከኬጂ ጀምሮ የመምህራን ፍቅር አላቸው። ፕራይቬት እንደሚደረግ ነው እዚህ ግቢ የሚደረገው የተሰሩት የልጆች መጫወቻ። ዘመናዊ መጫወቻዎች አሉ ግቢያችን ውስጥ፣ ዘመናዊ የማስተማሪያ መሳሪያዎች አሉ ግቢያችን ውስጥ አይሲቲ ሩማችንን አይታችሁት ከሆነ ሌላው ደግሞ ልዩ ፍላጎት ህንጻችንን አይታችሁት ከሆነ፣ በልዩ ፍላጎት በጣም ብዙ በርካታ ተማሪዎች አሉን። እነሱ በሚፈልጉት አቅማቸው እስከ ፈቀደ እንዲሁም ደግሞ የመቀበል ብቃታቸው እስከቻለ ድረስ የሚያስተምር ትምህርት ቤት ነው። ህጻናት አንስቶ ግሬድ ተማሪዎችም ሽንት ቤታቸው መጫወቻ ቦታቸው በቂ ኳስ ሜዳ፣ እንዲሁም የስፖርት ሜዳዎቻቸው፣ እንዲሁም ምገባን በተመለከተ ሁሉ ነገሩ 100% ማሳያ ይሆናል ብዬ አስባለሁ። ወረቀት ላይ አስፍሮ አስፍሮ ብቻ ለመቀመጥ ያለበት ያን ወረቀት ላይ የሰፈረ መሬት ማውረድ ነው። መሬት ወረደ ነገር ነው እዚህ የምታዩ እናንተም እዚህ ልጠይቁ ነው የመጣችሁት። መሬት ወረደ ነገር ስላለን ሀቁን ይዛችሁን ሀቁን ነው እያተናገርንም እያያችን ባይን የሚታይ ነገር ነው። ስለዚህ ሌላም ትምህርት ቤት ከኛ ልምድ ልውውጥ ወስዶ መሬት አውርዶ የተሻለ ትምህርት ቤት የተሻለች አገር ለመፍጠር መሞከር ነው። የተሻለ ትምህርት ጭንቅላት ያዘ ተማሪ ይዞ ወደፊት አገር የሚመራ አገር የሚያበቃ ተማሪ ማብቃት ነው። አመሰግናለሁ። እንግዲህ እንደተከታተልነው የትምህርት ለትውልድ መርሃ ግብር ተግባራዊ ተደርጎባቸው ውጤቱ ካሳዩ ትምህርት ቤቶች አንዱ የሆነው የደጃዝማች ወንድይራድ ትምህርት ቤት አንዱ መሆኑን ተመልክተናል። በትምህርት ቤቱ በቀድሞ በተማሪነት አሁን ላይ ደግሞ በመምህርነትና በተለያዩ ዘርፎች ካገለገሉ ግለሰቦች ጋር ቆይታን አድርገናል። ሌሎች ትምህርት ቤቶችም ከደጃዝማች ወንድይራድ ትምህርት ቤት መሰል ተሞክሮዎችን እንዲወስዱም ምክራችን ነው።